ሰላም ጤና ይስጥልን አድማጭ ተመልካቾች፣ እንደያላችሁበት ሀገር ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ። ይህ ጣና ግንባር የአርበኞች መስመር የተሰኘው ፕሮግራማችን ነው። በዛሬው የጣና ግንባር የአርበኞች መስመር ፕሮግራማችን በትግሉ ሜዳ ላይ ከሚገኙ ተባባሪ የግንባር ጋዜጠኞቻችን የሚዘጋጀውን የስልክ ቃለ ምልልስ ወደ እናንተ የምናደርስ ይሆናል። እነሆ የዕለቱን ጣና ግንባር የአርበኞች መስመር ፕሮግራም እስከ ፍጻሜው ተከታተሉ። ጣና ሳተላይት ቴሌቪዥን ከሐቅ ጋር ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አላችሁ። ይህ የጣና ሳተላይት ቴሌቪዥን የጣና ግንባር የአርበኞች መስመር ፕሮግራማችን ነው። በዛሬው የጣና ግንባር አርበኞች መስመር ፕሮግራማችን ከጎንደር ጠቅላይ ግዛት ሕዝብ የሁለት መቶ ስድስተኛ ኮር ቃል አቀባይ አርበኛ ግርማ ብሩን ይዘን መተናል። አርበኛ ግርማ ብሩ እንደምን አለ ሰላም፣ እንደምን አለ ተሶች ሰላም ናችሁ? እግዚአብሔር ይመስገን፣ ሰላም ነን። እስኪ እንደው አጠቃላይ እንግዲህ ሰሞኑን ጎንደር ምን ትመስላለች? ተረጋጋቸው እንግዲህ ትልቅ ሰው የአማራን ትግል ከፍ ካረጉት በጣም ከምናከብራቸው በየትም ቦታ ህዝቡ አዘን ላይ ያለበት ሁኔታ ምን ያለው እንደ አጠቃላይ፣ እስኪ በእሱና በሌሎችም ጉዳዮች ላይ የምታደርሰን መረጃዎች ካሉ በእነሱ ላይ የቆይታ ብናደርግ። እሺ፣ አመሰግናለሁ ተስፎች። እንግዲህ በዚህ ሳምንት ለአማራ ህዝብ ትልቅ ዋጋ የከፈለ እንግዲህ የአማራ ፋኖ ከተመሰረተ ጀምሮ ትልቅ ዋጋ እየከፈለ እያደራጀ ና እያዋጋና እና እየተዋጋ የነበረ ትልቅ አመራራቂት ነው። እንግዲህ በዚህ ሳምንት ያታ ነው። ይሄ ሳምንት ደግሞ ለአማራ ፋኖ ታጋዮችና ለአማራ ህዝብ ትልቅ ዋጋ ያስከፈለ ሳምንት ነው። እንግዲህ የነበረው ሁኔታ እንግዲህ አጨራ አድርጌ አጠር አድርጌ ማብራራት ትፈልጋለሁ። እንግዲህ ይሄ ሳምንት ዘርፈ ብዙ ኪሳራዎችን ዘርፈ ብዙ ሐዘኖችን ያስተናገድንበት፣ ያሳለፍንበት ሳምንት ነው። እንግዲህ የነዚህ መነሻ ምንድን ነው? እንግዲህ ከወገን ጋር በነበረው አለመግባባትና ልዩነት ሂደት ነው። እሱ ምንድን ነው? ከዚህ በፊት ስንገልጸው እንደነበረው በወገን ኃይል የነበረውን እንቅስቃሴ በሚዲያው በኩል የተቻለን ያክል ስናብራራ ነው የቆየ ነው። እንግዲህ ይህም ሁሉ አልፈን አልሳካ ብሎ አካሄዳቸው የተለየ ስለነበር ወደ መገዳደል ወደ ከፍተኛ የሆነ የግጭት ሂደት ነው መራመድ የቻሉት እንግዲህ በዚህ ሂደት ምንድነው በአማራ ፋኖ ህዝባዊ ሀይል ውስጥ እንግዲህ የሚገኙት የአማራ ፋኖ እንግዲህ የውቃንት አባተ አንደኛ ኮር አባላት በነ አምሳሉ ማዘንጃ እና በነ ቢራራ ደምሴ የመከኑ አመራሮች እየተመሩ እንግዲህ በዜሮ ሶስት ዜሮ ሰባት ሁለት ሺ አስራ ሰባት ዓመተ ምህረት ከጠላት ጋር እንግዲህ ከፍተኛ የሆነ ትንቅንቅ እንደነበረን ታስታውሳላችሁ። በዛን ዕለት እንግዲህ ከአገዛዙ ጋር ጦርነት እያደረግን መዋናችንም ይታወቃል። ይህንን ጦርነት እንደ መልካም አጋጣሚ በመጠቀም ከጀርባ እንግዲህ በወገን ኃይል እንግዲህ የወጉበት የክደት ጉዞም በከፍተኛ ሁኔታ ነው ዋጋ ያስከፈለን እና ይህንን ሂደትም በከፍተኛ ሁኔታ እንደ ሁለት መቶ ስድስተኛ ኮር እናወግዛለን። እንግዲህ በወንድሞቻቸው በወንድሞቻቸው ላይ ክህደት የመፈፀም አባዜ እያሰከራቸው እኛም ብቻም ሳይሆን የአማራን ሕዝብና የህልውና ትግሉን ጭምር ነው እንግዲህ የካዱት ወንድምና ትግልን እየገደሉ ነፃ አውጭ ነን ብሎ እንግዲህ ማውራትም መሄድም አይቻልም። በዚህ የክህደት መጋረጃ ተጋርደው የአማራ የቁርጥ ቀን ልጆችን በእነዚህ የሴራ ደሞዝ ተከፋይ አሽከሮች በእቅድ ጀግኖቻችንን እየነጠቁን ነው የሚገኙት። በዚህ መንገድ ደግሞ እንግዲህ አሳ ካናቱ ግማቱ ነውና ወንድሞቻችንን ለመግደል ከመሪ ድርጅቶቻቸው ተልፎ ወስደው አማራ እንግዲህ እንደ አማራ አንድ ሆኖ እንዳይቆም በፈረሶች መንጋ የመነጣጠል ሴራ አፍ ከፋቾች ትግሉን እየሸጡት ነው የሚገኙት። እነሱ በሚመሩት ድርጅታቸው ውስጥ ያልሆንን ወይም ደግሞ የአማራ ፋኖ ህዝባዊ ኃይል ውስጥ ያልተካተን የአፋሕድ አባላት የሆኑትን የፋኖ አደረጃጀቶችን በጥላትነት በመፈረጅ መሪዎቻችንና አባላትን በማይመጥን እና በማይገባ መልኩ ታርጋ የመለጠፍ ያለደረጃቸው ሰው የሚዘርፉ ቁጥርና ትግሉን የግለሰብ ቤት በማስመሰል የተጣፈላቸውን በማያነቡ እውር መራሽ አካሄድ በመሄድ ጨለምተኝነት የነገሰባቸው አባላት መሆናቸውን ሁሉ ያሳዩበት ሳምንት ነው። አንዳንዶች በብዙ ዘርፍ በብዙ ዘርፍ የአማራ ህዝብ ጥያቄ በገዥ መንግስት አስተዳብ ነው ምላሽ በማጣታችን ምክንያት የወጣን መሆናችንም ታያውቁ እንቁ መሪዎቻችንን ያጣንበት የሰኔ አስራ አምስትን ሁለት ሺ አስራ አንድ የእኛ ጉዳይ አይደለም የሚል የሰራ አካላትን በጉያቸው ደብቀው መከላከል በሚመስል ንግግራቸው የሚገልጹ ቅንጭሎችም የተፈጠሩበት ሳምንት ነው። እንግዲህ እንግዲህ የአማራ ህዝብ እየታገለ ያለው ዘርፈ ብዙ ጥያቄዎች ስላልተመለሰለት ነው። ይህንን ዘርፈ ብዙ ጥያቄ እንዳይመለስ ትልቅ ዋጋ እየከፈሉበት የሚገኙት አመራሮችንም ጭምር ዋጋ የከፈሉበትን እለትም የእኛ ትግል አይደለም የእኛ የትግል መነሻ አይደለም ሁሉ እያሉ በሚዲያ የሚያወሩም ይገኙበታል። ራሳቸውን እንደ ጽድቅ በመቁጠር የማደናገሪያ ፕሮፓጋንዳ ወደ ህዝባችን ባልተመጠን አፋቸው እውቀት ባልቀም ባልቀሰመ አእምሯቸው ተናጋሪ ድኩማንም የተፈጠሩበት ሂደት ነው። ከመላው አፋሕድ አመራሮች ቀርቶ ከተራ አባላት ጋር ሚዛን ላይ ለመቀመጥ የማይችሉ ትንሽ የፊደል ቆጣሪዎች ምሁራንን ለመተቸት የሚሄዱበት ርቀትም እና ስማቸውን የሚያነሱበት ሂደት የአቅም ጥረት ያለባቸው መሆኑን ያስረዳል። በል የተባለ የሚናገር ማዛሌ ወይም እናቱ ጀርባ ላይ የታዘለ ሕጻን አይነት ንግግር ሲናገሩም መስማት የበታችነት ስሜት የሚሰማቸው ድውያኖች መሆናቸውንም ጭምር ያየንበት የሰማንበት ሂደት ነው። ይሳምን በምንም ታምር የከፋ ልዩነት እንኳን ቢኖርም እንኳን ከዚህ በፊት ይህንን ያክል ከጀርባ ለመውጋት የተመጣበት ርቀት ፈረሰነታቸውን፣ ተጋላቢነታቸውን በንጹሕ ሜዳ ላይ ያሳዩት ታጋይ ቀርቶ ማንም ሰው የሚሞተው እንግዲህ ገና ሲፈጠር መሆኑን እንኳን ያልተረዱት የህይወትን ሳምሪቃኝ እጅ ሰው ገድሎ መሪ ለመሆን የጠላቻ በታቸውን በእኛው ሰዎች፣ በእኛው ጭንቅላት፣ በእኛው የህልውና ትግል ባልስ ታላቁ የአማራ ህዝብ ባፈራው ባስታጠቃቸው የጦር መሳሪያ ግለሰብን ብቻ የገደልን የሚመስላቸው ደናቁርቶች በአማራ ምድር በፈጠራቸው መፈጠራቸው በጣም እንግዲህ ይሰማናል፣ ያመናል። እንግዲህ የጦር ፊታውራሪ ሜጀር ጄኔራል ከፍያለው ደሴን ብልህና አርቆ ሀሳቢ ባለምጡቅ የወታደራዊ ሳይንስ እውቀት ባለቤት የአማራ መልክዓ ምድር ራምባቢ የድል አድራጊነት ባለቤት የአማራ ህዝብ ፊታውራሪ ሜጀር ጀኔራል ከፍያለው ደሴ በአማራ የህልውና ትግል ውስጥ ከፍተኛ ቦታ ያለው የአገዛዙ ሰራዊት እና በለውጡ ሂደት በነበሩ ጦርነቶች ያልተደፈረ ጠላትን ያንበረከከ አይደፈሬውን ጀግና መሪያችንን እንድናጣ የህዋትና የሸኔ ተላላኪዎች ተጋላቢዎች፣ ተላላኪ በአንዳይ ሰይጣን ዝሞች ጥላቶቻችንን ጮፌ እንዲረግጡ በዚህ ሳምንት ከፍተኛ የሆነ ደስታ እንዲፈጠር፣ በጥላቶቻችን ጮፌ እንዲረግጡ አድርገዋል። የአማራ ህዝብ ስነልቦናንም ሰብረዋል። ነገር ግን ከፍያለው ደሴን መግደል ትግልን ማቆም አይደለም። በሚሊዮኖች የሚቆጠሩ ብዙ ከፍቴዎችን አፍርቷል፣ አደራጅቷል፣ አሰልጥኗል። ነገር ሜጀር ጄኔራል ከፍያለው ደሴ ያፈራቸው ያሰለጠናቸውና ያደራጃቸው እነዚህ የፋኖ አባላት እንግዲህ በስሙ ዘመቻ በመክፈት እንግዲህ ኃይለኛ የሆነ ዋጋ የምንከፍልበት ትግል የምናካሄድ መሆኑን በዚሁ መግለጽ ፈልጋለሁ። ይልቁንም የበለጠ በጥላቶቻችን ላይ ጭካኔ እንዲኖረን፣ የቁጭት ማማ ላይ ተቀምጠን ህዝባችን እንድንመለከት፣ ነቅተን እንድንጠብቅ በጀግናችን ደም መጣጫዎች ድርጅት ትምህርትን ወስደናል። እንግዲህ ወንድሞቻችን ናቸው እያሉ በሽምግልና ሰበብ በማታለል ነው ከጀርባ ለመውጋት ተጠግተው የወጉን ከፍዬን በመግደል የሚገኝ ስልጣን የለም። የስልጣን ባለቤቱ ከፍዬ ውድ ህይወቱን የከፈለለት የአማራ ህዝብ በመሆኑ የአማራ ህዝብ ደግሞ ምርትና እንክርዳዱን ለይቶ መካትና ክብር ለሚሰጠው ክብር ይሰጣል። አብሮነትንም አጠናክሮ አብሮን ይቀጥላል። በአንድም በሌላ በሐሰት ትርክት የተሰበኩ ከሃዲያኖች በስውር የሴራ መረብ ጀግኖቻችንን እየበሉ ሂሳብ እያወራረዱ ነው የሚገኙት። እንግዲህ እነሱም ከሚናገሩትና አንዳንድ ከሚያስተላልፉት መልእክት የምንረዳው ሂሳብ እያወራረድ ነው በማለት በሙት ደምና አጥንት ቤታቸውን እየገነቡ ያሉ ምስለ እኔ ፋኖ ነን ባዮች መንጋ፣ ህዝባችንም ፋኖቻችንም ለአንዴ እና ለመጨረሻ ጊዜ መከፈል ያለብንም መክፈል ያለብንን ዋጋ አሁን በመክፈል የአማራትንን ሳይ ለማስቀጠል በተባበረ ክንዳችን ከጀርባ የወጉንን ተላላኪ ባንዳዎች የማጥራት የማስወገድ ስራ መስራት አለብን ብለን እናምናለን። እንግዲህ በጎንደር ምድር ላይ የበቀሉ አርማሞች በፈጸሙት የክደት እርምጃ እጥፍ ድርብ አድርገን ብንመልሰውም ገለባዎች በመሆናቸው ነገ በአንድነት በስሙ ዘመቻ በማድረግ ጥላቶቻችንን እናስወግዳለን። ደሙንም በልኩ የሚገመጸው ባይኖርም በደቡብ ጎንደር ብሎም እንደ ጎንደር ከተላላኪዎች ከከሃዲዎች ነፃ እናወጣለን። በአማራ ሕዝብ ትግልና በመሪዎቻችን ጉዳይ የበለጠ ቅድሚያ የምንሰጠው የምናስቀድመው አንዳችም ነገር ስለማይኖር መከፈል ያለበትን ዋጋ ሁሉ ከፍለን መደረግ ያለበትን ነገር ሁሉ አድርገን የተፈጸመብንን በወንድሞቻችን የተፈጸመውን ክህደት የሚክስ እውነተኛ ትግል በማድረግ ሕዝባችንን እንክሰዋለን፣ ስብራቱንም እንመልሰዋለን፣ እንጠግነዋለን። እንግዲህ ገዳዮቻችን በሽምግልናው ሂደት የተናገሩትን ንግግርም ሕዝባችን እንዲያውቀው ግልጽ እንዲሆን የምንፈልገው ነገር ቢኖር ለእርቅ ስንቀራረብ በእነሱ በኩል ተጥቆ የመሸከማቸውና የሁለት ከሃዲዎች ድርጅት ሴራ ተሸካሚ ተላላኪ መሆናቸውን በግልጽ የሚያሳየው እርቅ መፍትሄ አይደለም፣ እርቃችሁ በእኛ በኩል መርህ አልባ ነው ተብለናል። በሚል እኛም እንግዲህ ትዕዛዛችን በዚህ ህዝብ ላይ የምንተገብረው ነው የሚሆነው በሚል የመገዳደልና የመጠፋፋት አጀንዳቸውን ለመተግበር ተራምደዋል። ይህን ንግግራቸውን ደግሞ በታሪክ ተመዝግቦ ትውልድ እንዲያውቀውና የታሪክ ጠባሳ አስቀምጠው ያለፉ ሰይጣናዊ መናፍስቶች መሆናቸውን መታወቅ አለበት። ህዝብም እንዲያውቀው መደረግ አለበት። እንግዲህ በመጨረሻ ህዝባችንም የአማራ ህልውና ትግልም ለመጥለፍ የሚንቀሳቀሱ ከብልጽግናና ከአማራ ታሪካዊ ጥላቶች ከጥላቶቻችን ተልእኮ የተቀበሉ ካሃዲ ያለ ይቶ በማወቅ ትግሉን ከካሃዲዎች እንዲጠብቅ ጥሪያችን እናቀርባለን። መጩ ከውጭም ከሀገርም ውጭም ያሉ የአማራ ትግል ደጋፊዎች ትግሉን የበግ ለምድ ከለበሱ እንዲከለበሱ ተኩላዎች መጠበቅና እነዚህን ሀይሎች ማውገዝ እንዳለባቸው ማስገንዘብ እንወዳለን። በአማራ የህልውና ጋሉ ትግል ውስጥ ተሰግዝገው የሚገኙ የጠላት ተላላኪዎች፣ የትግል ነጋዴዎች፣ ስልጣን ጥመኞች፣ የብልጽግና ስልታዊ አጋሮች ለመላው የአማራ ህዝብና ሌሎች ኢትዮጵያ ወንድሞቻችን በቅጡ እንዲረዱ እናሳስባለን። እንግዲህ ቀሪው የህልውና ትግል አመራሮችና የአማራን ህዝብ ከመንጋዎች ለመጠበቅ በጋራ መቆም አለብን እንላለን። እንግዲህ በአጠቃላይ በአማራ ፋኖ ህዝባዊ ሀይል ውስጥ አንዳንድ ሚዲያዎች ላይም በማህበራዊ ሚዲያና በሶሻል ሚዲያ እንደምንከታተለው ድርጊቱን ራሳቸው ፈጽመው ህዝብን የማደናገር እኛ ድርጊቱን አልፈጸም ነው፣ ሜጀር ጄኔራል ከፍያለው ደሴን ያስገድለው አፋሀር ነው እያሉ እንግዲህ ህዝቡን እያደናገሩ ነው የሚገኙት። እንግዲህ በአንድም በሌላም በቀጥታም በተዘዋዋሪ እራሳቸው እንደገደሉት ነው እየተናገሩ ያሉት። እነሱ በዚህ ልክ ህዝብን ማደናገር ቢፈልጉም እንግዲህ ከመጀር ጀነራል ከፍያለው ደሴ የተገደለው የአፋሕድ አባል ስለሆነ ነው። አፋሕድ ባይፈጠር መጀር ጀነራል ከፍያለው ደሴ አፋሕድ ስለማይሆን ትክክለኛው የትግል ድርጅት ነው እየተከተለ ያለው። በእነሱ አካሄድ ግን ከጥላት ጋር እንደተሰለፈ አድርገው የአፋ አድ አባል ስለሆነ ነው የገደልነው ነው በሚል በቀጥታ ባይናገሩ በተዘዋዋሪ እየተናገሩት ነው። እኛ የሚናገሩትን አማርኛ እንናገራለን፣ እንተነትናለን። እነሱ ግን ታጋይና ህዝብን የመሸወር ስራ ነው እየሰሩ ያሉ። አሁን እንዲሁን የማስጠንቀቂያ ትዕዛዝ በሚመስል መልኩ አርፎ ይቀመጡ እያሉ ነው የሚገኙት በነ ሳሚ ባለድል እና በነ ቢራራ ደምሴ፣ በነ ሻምበል አምሳሉ፣ በነ አዛዥ በነ አመኑ በተባለ ግለሰብ ነው እንግዲህ በኢት ሰሞን በተመራው ኦፕሬሽን ድንገት በተላከች ጥይት ነው እንግዲህ ጀግናችን ያጣ ነው እንግዲህ በእነሱ በኩልም ብዙ ዋጋ ቢከፍሉም ሜጀር ጄኔራል ከፍያለው ደሴን የሚተካ ስራ አይደለም የተሰራው። በእርግጥ አንድ ጀግና ስናጣ የአማራ ሕዝብን ጭምር እንደምናጣ የማይረዱ የተሳሳተ የትግል አስተላለፍ ላይ የተቀመጡ የእነሱን ድርጅት ብቻ ፍጹም ንጹህ አድርገው የሚንቀሳቀሱ ኃይሎች ናቸው። የአማራ ህዝብ በዚህ ልክ እንግዲህ እነዚህን ኃይሎች ማውገዝ መተቸት አለበት። ያሳጡልን ጀግናችን ነው። የአማራን ህዝብ ጀግና በአማራ ህዝብ ውስጥ ትልቅ ዋጋ ያለው ትልቅ ዋጋ የከፈለ እንግዲህ መካት ያለበት በዚህ ልክ አልነበረ ኔ ጀግናችን እንግዲህ በወንድሞቻችን እርምጃ ነው እንግዲህ ወንድመችን ያጣና ስለዚህ እነሱ የአማራን ፋኖ ትግል ብቻ ሳይሆን የገደሉት ህዝባችንም ጭምር ስለገደሉ ህዝባችን ማውገዝ አለበት። አሁንም ቢሆን ባለን መረጃ ኃይላቸውን አጠናክረው በጎንደር ፋኖ ላይ ለመዝመት ዝግጅት እያደረጉ ነው የሚገኙት። እኛም ከዚህ በኋላ የማታለል እና ከዚህ ቀደም በነበረው ሽምግልና ሰበብ ስለማንደራደር ጥላቶቻችን ከሚያደርጉት ድርጅት በላይ ነው እና እያደረጉት የሚገኙት እኛም ከጥላት ባልተናነሰ መልኩ ነው የምናያቸው። በዚህ ልክ እኛ ራሳችን አዘጋጅተን ራሳችን ለመከላከል የማናደርገው ዝግጅትና ስራ የለም። ወንድም ወንድማለም በሳምንቱ የነበረው ሐዘን ነው። በአጠቃላይ ግን እንግዲህ ሜጀር ጄኔራል ከፍ ያለው ደሴን ራሱን ሰውቶ እንድንቀጥል ውድ ህይወቱን ስለሰጠን ያስቀመጠልን አደራ በጽኑ መሰረት ላይ ገንብተን ለትውልድ እናሻግራለን እናስተላልፋለን። በአጠቃላይ ለመላው የፋኖ ታጋይ ወንድሞቻችንና ለወዳጅ ዘመዶቹ መጽናናትንም እንመኛለን። አመሰግናለሁ ተስፍሽ ግርምሽ፣ በጣም አመሰግናለሁኝ። እጅግ የሚገርሙ ትንታኔዎችን ነው እንግዲህ። እንዳጠቃላይ ጎንደር አትነጥፍም። አብዛኛው ህዝብ እንግዲህ አንድ ታጋይ ያውም የአማራ ተስፋ ትልቅ መሪ ትልቅ የሮጠ ጠበብት ማጣት ያው ትግሉን ይጎዳዋል። ተተኪዎች አይኖርም የሚሉም በርካታ ስጋቶች ነበሩ። ይህም እንደውም ቁጭት ፈጥሮ ሌሎች እሱ ያፈራቸው አርበኞች ያው ጎንደር ላይ ጀግና ይሞታል፣ ጀግና ይወለዳል። ምርጥ ገለጻ ነው የገለጽክልን። እንደው የቀረህ ለአማራ ህዝብ የምታስተላልፈው መልእክት ካለህ አስተላልፍና እና በሱ ወንድም አለም አመሰግናለሁ። እንግዲህ ሜጀር ጄኔራል ከፍ ያለው ደሴን እንግዲህ በትግል ሂደት ብናጣውም እንግዲህ ታጋይ ይሞታል፣ ትግል ይቀጥላል። እንግዲህ አሁን እሱ ስለሞተ ትግል ይበተናል ብለው የሚያስብ ጥላቶቻችንም ካሉ፣ ህዝባችንም በዚህ ሂደት መሸበርና መረበሽ የለበትም። በጣም ዘርፈ ትናንትና ሜጀር ጄኔራል ውባን ታባተን ብናጣም፣ እነ ክንዳለም አለም ነውን ብናጣም፣ እነ ኮሎኔል ታደሰ ሸቴን ብናጣም፣ ሌሎች የጎንደሮችን ነሐው ሰናይንም አተን ትግሉ እየቀጠለን የነበረው እንግዲህ ሜጀር ጄኔራል ከፍያለው ደሴ ለአማራ ህዝብ ነው ዋጋ የከፈለው። እሱ እንግዲህ ትልቅ ስራ ሰርቶ ነው የሄደው። አደራሽቶን አጠንክሮና አሰልጥኖን ነው ያለፈው። ስለዚህ ተተኪ ዘርፈ ብዙ ጀግኖች በስሩ ስለሚገኙ፣ አሁን ሀይሎቻችንን አጠንክረን አደራሽተን በብቁ ወይም ደግሞ ጥሩ በሚባል ደረጃ ላይ እና ቁመና ላይ መገኘት እንችላለንና ተተኪ ኃይል ስላለን ህዝባችንን በዚህ ድርጅት መረበሽ የለበትም። ድርጊቱን የፈጸሙ ኃይሎችን ግን ማውገዝ እና ትክክለኛውን የሆነ መንቀፍ መቻል አለበት ህዝባችን። ህዝባችን በዚህ ልክ መደናገጥ መደናገር የለበትም። በአጠቃላይ እንግዲህ እየተከደበል ያለበት ሂደት ጎንደር ሰው እንዳይወጣ እንደምታውቀው እንግዲህ በደቡብ ጎንደር ዝርፋው ብዙ አማራዎቻችን ያጣን ያለ ነው። ይህ ይህ ምንድነው ዋና ምክንያቱ አማራዎቻችን ግንባር ቀደሙ ነው፣ በትግሉ ስለሚሰለፉ ነው። አይደበቁም፣ አይሸሸጉም። አባላትን ብቻ በማሰለፍ ከኋላ ሆነው ጦር ማስበላት ስለማይፈልጉ እኩል ተሰልፈው ስለሚዋጉ የጀግንነታቸው ማሳያ ስለሆነ፣ ህዝባችን በዚህ ልክ መደናገር የለበትም። ተተኪ ኃይል አለን አሁንም እያደራጀን እና በቂ የሰው ኃይል ስላለን ወንድሞቻችን ናቸው ስላለን እንጂ በእነሱ ላይ ከፍተኛ የሆነ ጥፋት ኪሳራ ማድረግ ስለጠፋን አይደለም። ከዚህ በኋላ ግን የሜጀር ጄኔራል ከፍ ያለው ደሴን ራዕይ የምናስጠነው መሆኑን ህዝባችንም እንዲያውቅልን እንዲረዳ እንፈልጋለን። ሚዲያውም የነዚህን ኃይሎች ድርጊት ማውገዝ ማንቀፍና ለህብረተሰባችን ብሎም ለደጋፊዎቻችን ተደራሽ ማድረግ አለበት ብዬ አስባለሁ። ያለኝ መልእክት ነው። ሰሱሽ አርበኛ ግርማ ብሩ የጎንደር ጠቅላይ ግዛት ውስጥ ስድስተኛ ኮር ቃል አቀባይ ለሰጠህን እጅግ የገላጫ የሆነን አሳች ማብራሪያ በጣና ሳተላይት ቴሌቪዥን ጣና ግንባር አርበኞች መስመር ፕሮግራም ስም ከልብ አመሰግናለሁ። አመሰግናለሁ።